ከዚህ በፊት ነፃ ኢንተርኔት እንዴት መጠቀም ድምችሉ ና 350 ብር የስፖቲፋይ አሊሚትድ ገዝታችሁ ወሩ ሙሉ ስድስት ጅቢዩን ወደ አንድ ሺ ደቂቃ ቀይራችሁን በአንሊሚትዱ ብቻ መጠቀም እንደምትችሉ አፕሎድ አድርጌ ነበረ። ዛሬ የማሳያችሁ እንግዲህ ኮሜንታችሁ ላይ ባየትና በአንዳንድ ልጆች በጠየቁኝ መሰረት አይሳራም፣ አንዳንዴ ስፖቲፋዩን ለሌላ ለዩትብ፣ ለቲክቶክ፣ ለትዊተር ለመጠቀም ክራክ የምናደረግባቸው ተነል አፕሊኬሽኖች አይሰሩልንም፣ ብላችሁኛል። ሶ እንዴት እንደምትጠቀሙት አሳያችኋለሁኝ። ለምሳሌ የተለያዩ ተነሎችን ታወርዳላችሁ። ቢድኔት ይቻለች። ቢድኔትስ የመጀመሪያዋ ቺ ቢዲኔት ቪፒኤን ቪፒን የምትለዋለች። እሷን ታወርዳላችሁ። ሁለተኛ ችን ቲአርኤም የምትለውም ከጉግል ፕሌይ ታወርዳላችሁ። ቲአርኤም ቲአርኤም ተነል ነው የምትለው የዚህ አይነት ምስል አላት። ሶችን ታወርዳላችሁ ሶስተኛ፣ አርጂሲ ይሄ አለ አርጂሲ ተነል ነው የሚለው ቪፒኤን ተነል ይላል። እሱን ታወርዳላችሁ። አራተኛ፣ ሀንድ ሰንፋስት የሚል አለ። እሱን ታወርዳላችሁ። አፕሊኬሽኗ ይች ነች፣ ይች ነች። ሶ ከነዚህ በአንዱ ይገባላችኋል። በየቀኑ አልገባ ሲል አሁን ለምሳሌ ይኔን እንሞክረው። በሀንድ ሰንፋስት ስቴፕ ዋን፣ አሁን ስፖቲፋይ የሚለውን እዚ ላይ መርጫለሁ። ከላይ ኢራንድ የማረኩት። ሶ ይሄ ኮኔክት አላረገልኝም። ኤግዛክትሊ አሁን አድርጓል። የምታደርጉት ምንድን ነው ይሄንን ከላይ ወይ ሞባይል ዳታችሁን ካልሆነ እንዳለ ኔትወርካችሁን ፍላይት ሞድ ኦን ከዛ ኦፍ እያደረጋችሁ ትሞክሩታላችሁ ማለት ነው። የኔትወርካችሁን አይፒ አድሬስ ስለማይወስደው ነው የማይገባላችሁ ማለት ነው። ሌላው ደግሞ አርጅሲን ለምሳሌ ብትጠቀሙ ይሄን ላሳያችሁ አርጅሲ ይህንን በተመሳሳይ ሁለት ሶስት ጊዜ ትሞክሩታላችሁ። ምንድን ነው የምታረገው? ሞባይል ዳታችሁን ኦን ኦፍ፣ ኦን ኦፍ፣ ኦን ኦፍ እያደረጋችሁ ቤስት የሚለውን አይፒ አድሬስ በሚያገኝበት ሰዓት ይገባላችኋል ማለት ነው። ሶ እሱን እያደረጋችሁ መሞከሩ። ለምሳሌ ይሄ እኔ አልከፈተልኝም። አፕዴት እስከማደርገው ድረስ ይሄን አፕሊኬሽን አልታገሰውም ማለት ነው። ሶ ኦንኦፍ እያደረጋችሁ ይህን በዚህ መልክ መሞከር። ለምሳሌ ቲአር ኤምን እንሞክረው ዋቲንግ ፎር ሰርቨር እያለኝ ነው። ታገሰዋለሁ፣ መለሰ ስለዚህ፣ ሌላ እንትን መሄድ አለብኝ። አንደኛው ሜትር ምንድነው ከላይ ሞባይል ዳታችሁን ኦን ኦፍ ማድረግ። ሁለተኛው ሜትር ደግሞ በዚች በኩል ሶስት ነጥብ ሰረዝ ላይ ከፍ ብላችሁ እና ይሄን አፕዴት ትሉታላችሁ። አንድ ቼኪንግ እዛ አፕዴት እያለኝ ነው። ሁለት እዛው ገባና አሁንም ቴሌግራም የሚላለት ቴሌግራም ገባለታለው። በዚህ ምናልባት ለዚህ መግቢያ ዳታ ልታጡት ስለምትችሉ የአንድ ብር ወይ ምናምን ወይ ሰምበዲ ዋይፋይ ሊሆን ይችላል እሱ ትገቡና ሁሉም ግን አንድ ቀን እንደዚህ ስለማይሏችሁ ይሄን ዘለዋለሁ ማለት ነው። ለዛሬ ለምሳሌ ይሄ አብዴት ከጠየቀኝ ሌላው ሰብሮ የሚገባልኝ አፕሊኬሽን ከአራቱ በአንዱ እገባለሁ ማለት ነው። አሁን ለምሳሌ ይሄን ቢድኔት ልሞክረው፣ ኤግዚት እለዋለሁኝ። ለምንድነው የምለው ሪስታርት እንዲያደርግልኝ ነው። ሪስታርት ሲያደረጉም ሞር ዳታ አፕዴት ስለሚል፣ አሁን ይሄ አፕዴት እየጠየቀኝ ነው። ከታች ካያችሁት ማለት ነው። ምንድነው ዛሬ ለእኔ እየሰራልኝ ሃንድሰም ፋስት ነው። ሃንድሰም ፋስትን ለዛሬ መግቢያ ጠቀማታለሁ ማለት ነው። በዚች ዛሬ ገባና ሁሉንም አፕዴት ታደርጉታላችሁ ማለት ነው። እንዴት ነው አፕዴት የምታደርጉት? አሁንም በተመሳሳይ ከዚች ሶስት ደውን አሮባለች፣ ሁለት ደውን አሮባለች። በእሷ ትገቡና ቴሌግራም ላይ አብሬት ታደረጉታላችሁ መጀመሪያ ከራሱ ጀምራችሁ ማለት ነው። ኦን ኦፍ አድርገዋለሁ። ቤስት አይፒ አድሬስ እስከሚገባ ድረስ ማለት በቃ አሁን ኮኔክት አደረገ፣ ተመልሶ ወጣ። አሁን ደግሞ ምን ልቀይር፣ ሌላ ሜተድ። ስፖቲፋይ የሚለው ሌላ አማራጭ፣ ስፖቲፋይ ዋን ነው። አሁን ለምሳሌ ስፖቲፋይ ኢትዮ ቴሌኮም የሚለው እናርገው ደግሞ የሚገርመው ለእናንተ ለማሳየት ግን ወረስት ኬዙ እንደዚህ ስለሆነልኝ ደስ ብሎኛል። ማለት ይሄ ሲገጥማችሁ ተስፋ መቁረጥ ስለሌለባችሁ ማለት ነው። ኦኬ አሁን ቲአርኤም ገብቷል፣ እሱ ኦልሬዲ ክራክ አድርጎታል። ከዚህ በኋላ መጠቀም ለፈለጋችሁን ነገር መጠቀም ይችላላችሁ ማለት ነው። ይህንን ግን ጥንቃቄ ማድረግ የሚኖርባቸው፣ አሁን ሌሎቹን አብዴት እናድርጋቸው በዚህ ኔትወርክ መጀመሪያ ራሱን እናደርገዋለን። እንደዚህ ቴሌግራም ገባ በዚህ ልክ አብዴት እናደርገዋል። አብዴት ማለት እዚህ ላይ የመጨረሻዋን አፕሊኬሽን ዳውንሎድ እናደርጋታል ነው ነገሩ። በ አሁን ይሄ እዚህ ጋር አብዴት ነበር የሚላቸው ይሄ ኦልሬዲ አብዴት የሆነ ነው አያስቸግራችሁም። አርጅሲ ከከፈተልን እሱን እንሞክረው። አርጅሲ አሁን እየከፈተ ስላልሆነ የምናደርገው ምንድን ነው አፕሊኬሽኑ ላይ እንሄድና ሌላ ሜተር ነው ደግሞ አሁን የማሳያችሁ ዚችጋ እንሄድና በአርጂሲ ታነል ቪፒኤን የምትለው ላይ እንገባ፣ ሙሉ በሙሉ ክሊር እናደረገውና እንደገና እንዲጀምር እናደረገዋል ማለት ነው። እንደገና እንዲጀምር እናደረገዋለን። ከዚ ፎርስ ስቶፕ አልኩት፣ እዚ ገባና እንደገና ሞባይል ዳታውን ክሊር ታደርጉታላችሁ። ስልካቸው ላይ ልክ እንደገና ኢንስታል እንደሆነ አድርጋችሁ ማለት ነው የምታደረጉት ምክንያቱም የሆነ ኢንኮምፓቲብል የሆነ ነገር አለው እያለኝ ነው። አሁን ፐርሚሽን ነው ፐርሚሽን ቱ አለውድ አሁን፣ ያን ፎርስ ስቶፕ ብላችሁ እንደገና ሪስታት ካደረጋችሁት በእርግጠኝነት ይከፍታል። ይሄው ከፈተ። እንደዚህ ታደርጋላችሁ። ከዚ የት ትገባላችሁ? እዚችኛዋ ፖይንት ላይ ቴሌግራም የሚለውን ገባና አብዴት እናደርገዋል ማለት ነው። ኦኬ ዘላስት ላስት ሜሴጅ ላይ እንሄዳለን። እነዚህም ያው በአማርኛ እንደውም እየለቀቁ አርጂሲ እነዚህንም አረርሻላቸው ይንወይ። በዚህ መልኩ አፕዴት ታደርጋላችሁ። ነገር እንትናችሁ በዚህ ልክ ሰራላችሁ። አመሰግናለሁ። ሌላ ጥያቄ ምናምን ካላችሁ ላኩልኝ።